አሰላ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት አደራችሁ? እንዴትቸሁ? ሀሀይ ያለው ማለት ነው። እንዴት ናቸው? ደህና ናቸው። ጋይስ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ማለት ነው። ሰውዬ የስራውን ያገኛል። ዋለም አደረም የስራውን የስራውን ያገኛል። ሀሴት እንግዲህ መልካም ነገር ያው ለራሱ አፈርታም ቢሆንም ለሰራችው ስራ ዋጋ ከፍላ ከዛ ቤት እንድትሄድ ኪራንም ነው ሳታገባ ቀርታለች ማለት ነው። ሄኖክም ከጓደኛው ጋር ከኪራ ጋር የሚኖረውን በሰራው ስራ ጽናትን በመመኘቱ ወይም እንትናን በማገቱ ማለት ነው። ከዛ ተቤት ወጥቶ ከመውጣትም ተደባድቦ እንዴት ምሩን የመሰለ ቆንጆ ልጅ እንዴት እንትን ትላ ታግታታለ ማለት በሽተኛም ከመሆኗ ጋር ማለት ነው። እንዴት ታግታታለህ ብሎ ይህን ያክል ብሎታን ማለት ነው። ከዚህም በኋላ ማለት ነው ኪራና ሄኖ ተደባድበውን ማለት ነው። ከመደባደባቸውም እኔ ግን በጣም በጣም ደስ ያለኝ ነገር ምሩ ተሽሏት ወደ ቤቷ በመምጣቷ እኔ በጣም ነው ደስ ያለ። በጣም በጣም እኔ ምሩ ይ ታሳዝነኛል። ሙስ ሙስ ሙስ ሙስ ያለች ይኔ ቢጥ ይኔ ራሱ እንደሷ ነ ማለት ነው። እንኳን ታምሜ ድ ጥፍጥፍጥፍ ማለት ወዳለው ማለት ነው እና ምሩዬ እኔ ቆንጆ እንኳንም ተሻለሽ እንኳንም ተሽሎች ወደ ቤትሽ ተመለሽ ብያለሁ። በጣም ነው ደስ ያለኝ። ጓደኛቸው እንግዲህ የሁለቱም ጽናትና ፍቅር ጽናትና ኪራም ያው በመናባቸው እያወሩ ማናት ነበር ምሩና ፍቅረኛዋም ተቃቅፎ ላው ላይ ተኝታ እያሻሻት እያለ ወይ የፍቅር መቀስ ዛሬ ሊሆን ነው አለ ቦታ የተገኘው እያለች ነው ማለት ነው። በነገራችን ላይ ጓደኛቸው ደስ ተላለ ፈታ ያለች ናት ማለት ነው። እና ግልጽ ናት ማለት ነው። እና ይህን ይመስል ነበር ማለት ነው። እንግዲህ ጽናት እና ኪራ ላይ እየተጨቃጨቁ ነው ማለት ነው። ዛሬም ምን ፈልጋ ነው? ምን አርጊያት ነው? ምን በድያት ነው? እንደዚህ በፍቅሯ ምትቀጣኝ እያለ ኪራሚያው በተደጋጋሚ ቢወስንም እሷን ለመተው መተው ግን አልቻለም ምክንያቱም እውነተኛ ፍቅር አለ። እሷም ይህን የምታደርግባት ምን በድያት ነው? ምን አግኝታ ወደደች? ምንሳር ጠላች? የሚለውም ጥያቄ ፈጥሮበታን ኪራን ማለት ነው። ስለዚህ ያ ነው ማለት ነው ሚስጥሩ፣ ጉዳዩ ማለት ነው። እና በተረፈ ሌላኛው ምንድን ነው ቀጣይ ማለት ነው። ኪራና ምሩ ከዛ ተኝታ ማለት ነው ቤታቸው ማለት እነ ምሩ ቤት ነበሩ ማለት ነው። ከዛም ተኝተው ባንድ ላይ እንተኛ ብለው ሄደው፣ ስለዚህ ጓደኛቸው ደግሞ ሶፋ ላይ ተኝታ፣ ጽናትና አኪራ ደግሞ ባንድ ተኝተዋል ማለት ነው። የራሱ ያው ግንኙነታቸውን ትንሽ ያጠብቀዋል። ደረጃ ላይ ቁጭ ብለው ተከራክረው ተከራክረው ነው ይሄ የሚወጣው፣ አንተ ግባ፣ አንተ ግባ፣ አንተ ተኛ፣ አንተ ተኛ ብለው ማለት ነው። ኪራም ጠጥቶ እንግዲህ ምግብም አልበላም ብሎታን አታስመሲ እንደምትወጂኝ እንደምታስብልኝ አታስመሲ፣ እኔን ለምን ታስብልኛለሽ? ለምን ስታዝንልኛለሽ? ብሎታን ንጽናት ማለት ነው ጽናት ምን ታርግ ምን ትበል ማለት ነው። ሀሴት እንግዲህ ወደ ሀሴት እንመለስና ሀሴት ላባቱ ደውላ ምን እንዳለችው ባይታወቅም እኔ ከዛ ቤት ወጥቻለሁ ኪራ ጥሩ ልጅ ነው፣ ምናምን ብላለች ማለት ነው። ስለዚህ ለህፅና ደውሎ ደግሞ ማለት ነው አባት ምን ነው፣ ልጅ ደስተኛ እንዳይሆን ትፈልጋለች ወይ? እኔ አደራ ብዬሽ ነበር፣ ሀሴትና ኪራን አቀራርቢልኝ፣ እኔ እድራችኋለሁ ይጋባሉ ብሎ ነበር ማለት ነው። ኪራም ይህን በሰማ ጊዜ ማለት ነው ለየዋ ምን አለ መሰላቸው፣ ለአንተም እንግዲህ በድብቅ ሚስት እየተፈለገልህ ነው ይሆናነ ብሎታል ማለት ነው። ምን ነው ሲለው ምክንያቱም ምን ይፈልግ ስላጣሁ በአባቴ ደግሞ እየተሞከረልኝ ነው ብሏል ማለት ነው። ይሄ ሁሉ ግን ያው ጽናት ስለምትወደው ነው እንግዲህ እያወራች እያለን የመጣ ማና አባሽን ነው የምታወሪው ብሎ አናቷ ላይ ሲወጣት ማለት ነው። እሷ ተንደማባብረ አይኗ ፍጥጥ ያና አይኗን ከበለል ከበለል ስታደርገው እኔ ስታሳዝነኝ፣ ወይኔ ሀያት፣ ወይኔ ሀያት፣ ወይኔ ሀያት እንደው ምን ይሻለኛ እንደው እና ለማንኛውም ማለት ነው፣ ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ ማለት ነው። በጣም እንትን ይላል ማለት ነው፣ ደስ ይላል። እንግዲህ ቀጣይ በእርግጠኝነት አሁን ወደ ስራ ልታግዝ ወደ እንትና ከቤታቸው ወደ እንትና ቤት ማለት ነው፣ ወደ ምሩ ቤት ማለት ነው። እዛ ደግሞ ምን ፈጠረን የሚለውን የሆነ ድራማ ይፈጥራሉ ማለት ነው፣ የሚለውን እናያለን ማለት ነው። ግን ኪራና ትና የፍቅራቸውን ቢቀጥሉ በጣም ደስ ይላል። በጣም ነው ሁላቸውም የተስማሙበታላቸው ብዙ በዚህ ሀሳብ እኔ የምስማማለሁ ማለት ነው። ምክንያቱም ሁለቱም የፍቅር ሰዎች ናቸው። እሱም ለምን እንደሚቀጣ እሱም ለእሱ ብላ ማለት አባቱ አባቱ እንደዛ ስላላት ነው ማለት ነው። ለማንኛውም ስልኩን አቋርጣ ብዘጋውም እንግዲህ ደስተኛ እንዳይሆን ልጅ ስለፈለግ ነው ምናም ብለዋል እሷም እና። የተፈጠረው ነገር ተጣልተው እንዲሆነ ተናግራለች ማለት ነው። እንግዲህ ሄኖክ ምሩን እንዳገታት ደግሞ ለዮባ ተናግረዋል ማለት ነው። በጣም ደነገጠ፣ በጣም ተናደደ። እንዴት ምሩ ላይ እንደዚህ ያደርጋል አለው ማለት ነው። ኪራም ያለውን ነገር ለማስረዳት ሞክሯን ማለት ነው። ኪራም አለ ግቢ እያለን የነበረው የነበራት ጓደኛ ወይም የነበራት ፍቅረኛ እሱ ነበረ፣ ስለዚህ አንድ ቀን ግቢ ላይ በወጡት እንትን መዝናኛ በሄዱበት መሰረት ሽር ሽር ሲሉ ጠጥታ አሳክራ ቪዲዮ አድርገዋት ከማየው ማለት ነው። እንትን ብሏታም ሄኖክ ማለት ነው። ሄኖክ እንትን ብሎ ቪዲዮ አድርጎ ራኦት ፎቶ ስለያዘበት በእሱ እያስፈራራት ነው። በእሱ የተነሳ ዛሬም እያስፈራራት ነው። ከትምህርት ቤቱን ተባራ ቤት እስከ መቀመጥ ድረስ ደርሳለች። በነገራችን ላይ ያው ትናንትና ብያዋለ እሱም ትና አባቷ አባሮታል። ግን ሁለቱም ያው ተስተጓጉለዋን ማለት ነው። ስለዚህ ጋይስ ማለት ነው ምን ሌላችሁ ፈልጌ ነው እንግዲህ ጽናት ምን ይፈጠረን፣ ኪራና እንትና አንድ ላይ የሆኑ ምትሉ ኪራና ጽናት ሰብስክራይብ አድርጎ አይ ይቅርባቸው በቃ ጽኑ ይህንም የምትሉ ደግሞ በቃ ሼር አድርጉ ማለት ነው። ስት እንደዚ እንደዛ እያደረጋቸው ግን ቻናል አበረታቱ። አዲስ ነው አዲስ ነው፣ ሰአትም የሞላቸው ማለት ነው። ውለታችን የምከፍል የሚከፍል ያድርገ ማለት ነው። እንግዲህ ያው እሱ እንዳስፈራራትና እሱ እንዳገታት ምናምን በዚህ እያስፈራራት እንደሆነ ያወቀው በጻፈችን ለደብዳቤ የተነሳ ነው ማለት ነው። ምክንያቱም እያለቀሰ የትናንትና እንደ ደብዳቤ ጽፋ እንዲወጣች ተናግሬ ያለሁ ማለት ነው። ስለዚህ ይሄ ነው ማለት ነው የነ ጽናት ድራማ ያለው ምን ይከሰታል። እንግዲህ እዩብም ተናዷን እንግዲህ በሄኖክ ማለት ነው። ይረጋጋም ብዬ ተስፋ አደርጋለሁ ማለት ነው። ዋናው መድዋና ነው። ስለ ዳነች ያን ያክል አይሆንም፣ ግን ጓደኛቸው ነው፣ ግን ፍቅር ነው። እሱም ጽናትን ተመኝቶ ወይም ጽናትን እልክ እንጂ ፍቅር አልያዘው። በነገራችን ላይ ዛሬም የሚያፈቅራት ይመስለኛል ሀሴትን ሄኖክ ማለት ነው። አላቅም። ይሄን እንግዲህ መጨረሻው ምን እንደሚሆን እኔ ቆንጆ ራስ እኮ ከለሩ ምናምን ይስባል። አይ እንደው እኔ ምን ይሻለኛ? ሁሉም የሚያማረሽ ገበያ ላኳት አሉ። እኔ ሁሉም ያምሩኛል። ለማንኛውም ይሄን ይመስላል። ማንኛው ይሄን ቻናል ሰብስክራይብ ማድረጋችሁን አትርሱ። ስለዚህ ኢንሻአላህ በቀጣይ ደግሞ ይችላችሁ መጣ ይሆናል። ከዛ ሰብስክራይብ ያደረጋችሁ ላይክ ሼር በማድረግ ተባብራችሁ እንድትተባበሩ በአክብሮት እጠይቃለሁ፣ ማለት ነው እንድና የተከበራቸው የፍቅር ጎጆ ቤተሰቦች ማለት ነው። ፍቅራችሁን እየኮመኮማቸው ጽኑን የምትወዱ ሰብስክራይብ ምሩን፣ የምትወዱ ሼር እያደረጋችሁ ማለት ነው። ሩዬንም እንግዲህ ኪራም በእንትና በለበሰችው ምክንያት ቀንቶ እንደዚህ እንዲህ እንዲህ እያለ ነበረ ማለት ነው።